ሰላም ቤተሰብ፣ እንዴት ናችሁ? ፍቅር ነኝ። ለዚህ ቻናል አዲስ ከሆናችሁ ፍቅር ይበልጣል ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የፍቅር ግንኙነት፣ ቤተሰብ፣ ትዳር፣ የተለያዩ ስነ ልቦና እውነታዎችን እንወያያለን። እንወያያለን የምለው እኔ ተናጋሪ በሆንም እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ቦክስ ስለምታስቀምጡልኝ ነው። ያ ዛሬ የምናወራው ባሎች ሚስቶቻቸውን ሊደፍሩ ይችላሉ ወይ የሚለው ሰሞንኛ ወሬ ነው። ዶቃ ፖድካስት ላይ ጆርዲ እና አንድ ተድላ የተባለ ልጅ ውይይት ላይ ነበሩ። የተለያዩ ሀሳቦች ተነስተዋል። በጣም የገዘፈው ግን እውነት ባል ሚስቱን ሊደፍር ይችላል የሚለው ነው። ዛሬ የኔን ምልከታ እነግራችኋለሁ። ይሄ ሀሳብ የተነሳው መጽሐፍ ቅዱስን ተንተርሰው ኖ ይሄ እንደዚህ አይደለም ነው እየተባባሉ ዲቤስ ያደረጉ ስለነበረ እኔ ደግሞ የተረዳሁትን ልንገራችሁ መጀመሪያ ማወቅ የሚገባን ነገር መጽሐፍ ቅዱሳዊ ሜሬጅ ባል ሚስቱን እንዲወዳት ሚስት ደግሞ ባሏን እንድታከብረው ትእዛዝ ተሰጥቷል። ይሄ ማለት ሚስት ባሏን አትውደድ፣ ባል ደግሞ ሚስቱን አያክብር ማለት እንዳልሆነ ግን ታውቃላችሁ። ለምን ብትሉ በሌላ ፓርት ላይ አንደኛ ጴጥሮስ ላይ ባል ሚስቱንም ማክበር እንዳለበት የሚናገርበት ፓርት አለ። ሚስቱም እንደዚሁ። ስለዚህ ምን ልላችሁ መሰላችሁ፣ ባል እንዴት ነው ሳትፈልግ ሚስት ግንኙነት ቢያደረግ ደፈራት ወይም ማሪታል ሬፕ የሚባለው እንዴ? በቃ ከተጋቡ እኮ የእሷ ገላ የእሱ ነው፣ እንደገና የእሱ ገላ ደግሞ የእሷ ነው። ስለዚህ እንደዚህ የሚባል ነገር የለም የሚሉ አሉ። እኔ ደግሞ ከቃላ ጨዋታው የበለጠ በክርስቶስ እና በክርስቶስ በቤተክርስቲያን መካከል ያለው ሪሌሽንሽፕ እንዴት ነው ብለን መመልከት ያለብን ይመስለኛል። ልክ ክርስቶስ ቤተ ክርስቲያንን የወደደበት ፍቅር አለ በዛ ውደዱ ስትባሉ ባሎች ምን ማለት ነው ክርስቶስ ቤተ ክርስቲያንን ሲወድ የሚገባት ሆና ንጹህ ሆና ቅድስት ሆና አልነበረም መጀመሪያ ግን ለራሱ የለያት ራሱ አጥቦ ቀድሶ ቅድስት ያደረጋት እንድትለይ ያደረጋት ራሱ ነው ያውም ደግሞ በደም መስዋዕትነት። ለምን ደም መስዋዕትነት አስፈለገ? ያለ ደም መፍሰስ ስርየት የለም ስለሚል ራሱ ንጹህ ኃጢአት፣ የሌለበት በግ ክርስቶስ ስለነበረ ራሱን አሳልፎ ሰጥቶ ለራሱ አደረጋት ማለት ነው። ስለዚህ በጣም ምህረቱ ብዙ ነው፣ ፍቅሩ ብዙ ነው። ይጠብቃታል፣ ይንከባከባታል፣ ይሳሳላታል፣ ድካሟን ያውቃል፣ እንደምትሳሳት እንደምታጠፋ ያውቃል። ግን በምህረትና በፍቅር ይኖራሉ። እሷ ደግሞ የተከፈለላትን ዋጋ ታውቃለች መወደዷን ታውቃለች እስከምን ድረስ ለእሷ ዋጋ እንደተሰጣት ታውቃለች ስለዚህ የእሱን ኦቶሪቲ የእሱን ስልጣን በምን መንገድ አክኖሌጅ ታደርጓለች እውቅና ትሰጣለች ስሚት በማድረግ በመገዛት ስለዚህ አሁን ኤፌሶን ላይ እንደሚናገረው ሐዋርያው ጳውሎስ ምንድን ነው የሚለው የገዛ ስጋችሁን ባሎች እንደምትንከባከቡ የገዛ ስጋችሁ እንደምትንከባከቡ ሚስቶቻችሁ ማለት ልክ የገዛ ስጋችሁ ናቸው። ስለዚህ ተንከባከቧቸው። ሌላ አንደኛው ጴጥሮስ ላይ ብዙ ጊዜ የሚጠቀሰው ደካሞች ናቸው ሚስቶች፣ አታሳዝኗቸው፣ ጸሎታችሁ እንዳይከለከል የሚለው ጥቅስ ዩኖ፣ እዚህ ጋ በምን ኮንሰፕት ነው መረዳት ያለብን? ስጋ ስለሆነች ለስጋ የምታደርገው መልካም ነገር ነው። ስጋህን የሚጠቅመውን ነገር ታደርግለታለህ። ትበላለህ፣ ትጠጣለህ ያስፈልጋል ብለህ የምታስበውን ሁሉ እንቅስቃሴ ታደርጋለህ። የሚገነባውን ነገር ነው የምታደርገው እንጂ ዲስትሮይ የሚያደርገውን ነገር አያረግም ሰው በጤናማ አምሮ። ስለዚህ ለሚስቶቻችሁም በዚህ መጠን ተንከባከባቸው። ለምን ሰው እናትና አባቱን ይተዋል፣ ከሚስቱ ጋርም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ ሁለቱ አንድ ናቸው እንጂ ሁለት አይደሉም ይላል ስለዚህ አሁን የምንነጋገረው ምንድን ነው በዚህ መጠን ባል ለሚስት ቦታ እንዲሰጥ ሚስቱን እንዲያከብር ሚስቱን እንዲወድ ከተነገረው ሚስትም ደግሞ ቤተክርስቲያን ለክርስቶስ ሰሚት በምታደርግበት መንገድ በምትገዛበት መንገድ ስልጣኑን አክሎሊጅ በምታደርግበት መንገድ እንትን እንድትገዛ ከተነገራት የሴቶች ባህሪ አለን አደለ? ለምሳሌ በወር ውስጥ ሳይክል አለ፣ የፔሪድ የወር አበባ የምናይበት፣ ኦቪሌሽን የሚካሄድበት ብዙ ብዙ አይነት ሳይክል ነው። ስለዚህ ዩኒፎርም የሆነ ጸባይ የለንም። አንድ አይነት ሆነን አንቀጥልም። ይሄ ተፈጥሮ ነው። ሆርሞን አለ፣ ፍላክቹዌሽን አለ፣ ከፍ ይላል፣ ዝቅ ይላል፣ እንነጫነጫለን፣ ይደብረናል። ከዛ ደግሞ ኢቨን የሰውነት ቴምፕሬቸራችን እራሱ ሬዝ የሚያደርግበት አለ። ለምሳሌ በኦቪሌሽን ወቅት ሙቀታችን ይጨምራል፣ ከዛ ደግሞ እንትን ይላል ሶ በእነዚህ ወቅቶች ባህሪያችን ሊቀያየር ይችላል። ሴክሹዋል ኢንተረስታችን ወይም የወሲት ፍላጎት ላይኖረን ይችላል። ፕላስ ደግሞ መረሳት የሌለበት በተለይ እንደኛ ባሉ ሀገራት ሴቶች ምን እየተባልን ነው የምናድገው? ለሴክስ የሚሰጠው ኢሜጅ የባለጌ ነገር እየተባልን ስለተቀረጸብን ኢቨን ከባል ጋር የምታደርገውን ነገር እንኳ ታፍራለች። አይደለም ሴክስ ፔሪድ እንኳ ማየት የሚያሳፍረን ብዙ ሴቶች ነበር። በጣም ብዙ ሰው የማውቀው ፔሬድ ማየት እንደ ብልግና፣ ፔሬድ ማየት ላይክ ሲፈነዳ ወይም የሆነች በቃ ያለ ዕድሜዋ የሆነ መጥፎ ነገር በማሳቧ የመጣባት አይነት፣ ይሄንን የምላችሁ ብዙ ሰው ስለማገኝ ነው፣ ተደርጋ ትሳላለች። ሶ አይደለም ሴክሹዋል ኢንተረስት አይደለም የወሲባዊ ፍላጎት ቀርቶ ፔሬድ ማየት እንኳ እንደ ብልግና ኮንሲደር እየተደረገ ያደግን ሴቶች ነን አብዛኛዎቻችን። ስለዚህ ወደ ትዳር ሲመጣ የሚሳልባት ሴት ያኛው ይሄ ያደገችበት ነገር አለ። አተሴም ታይም ደግሞ በወር ውስጥ የሚቀያየረው የሆርሞን ፍላክቹዌሽን አለ። ስለዚህ ሙድ ውስጥ ላትሆን ትችላለች፣ ፍላጎት ላያድርባት ትችላለች፣ አልፈልግም ልችል ትችላለች። በዚህ ሰዓት ታዲያ ከወንዱ የሚጠበቅበት አትከላከሉ ብቻ የሚለውን የመጽሐፍ ቅዱስ ጥቅስ ይዞ ያለ ርራሄ ያለ እሷ ፍላጎት ናይ ብሎ አስገድዶ ያለ ውዴቷ መፈጸም ሳይሆን የፍቅሩ ጥግ ለእሷ መራራት ማሳየት አለበት፣ ለእሷ ማዘን። ለምን አንደኛ ጴጥሮስ ሚስቶች ደካሞች ናቸውና አታሳዝኗቸው፣ ጸሎታችሁ እንዳይከለከል ይላል። ይሄ ማለት አችልም አይሆንላትም ሳይሆን በተለይ በምትደክምበት ኢሞሽናሊ ቨልነረብል የምትሆንበት ሰዓት አለ። እንደነገርኳችሁ ነው፣ ይሄ አንድ አይነት አይደለም ወሩም ሙሉ፣ የኛ የተፈጥሮ ሁኔታ ስለዚህ፣ በጣም ቨልነረብል የምትሆንበት ፍራጃይል የምትሆንበት በቀላሉ የምታዝንበት የምትነጫነጭበት፣ የምትሰበርበት ሰዓት ላይ እሷ ባትፈልግ አስገድደ እንደዛ ብታደርግ የገዛ ስጋን እንደበደልክ፣ እንደጎዳ፣ እንዳሳዘንክ ነው የሚቆጠረው ስለዚህ በእግዚአብሔር ፊት ራሱ ያ የምታረገው ነገር የከበረ ነገር ተደርጎ አይደለም የሚታሰበው። ጸሎት ይከለከልባል። ልክ አይደለም ይሄ። ማለት አንዳንድ ሴት ማኒፕሌት ለማድረግ የፈለገችውን ለማስደረግ ወይም ደግሞ የፈለገችውን ጠይቃ እምቢ ስለተባለች በእጃ ዙር የምትወደውን ነገር ለማስደረግ ሴክስ አላረግም ብላ የምትከለከል ትኖራለች። እሷ ሌላ ጥፋት ነው። ይሄንን እንረዳለን። ማለት በቃ አልፈልግም ዘርበልልኝ ምናምን ብሎ ጀስት ቢኮዝ የሆነ አግሪመንት ማነው አርጊመንት ስለተፈጠረ የሆነ ክርክር ላይ ስለነበሩ እንደ ስቶኖን ለማድረግ በኩርፊያ እና በቃ ሴክስ ላይ አልፈልግም ብሎክ ለማድረግ ከሆነ የእሷም ስህተት ነው። ነገር ግን ሴክስ እኮ የስሜት ዝግጅት ይፈልጋል። ፊዚካል ኢንቲሜሲ ብቻ አይደለም፣ የአካል ቁርኝት ብቻ አይደለም። የስሜት መቀራረብ ወይም ደግሞ ሰላማዊ ኢንቫይሮንመንት ይፈልጋል። ቀኑን ሙሉ ስትነዛነዙ ወይም ተበጣብጣችሁ፣ ወይም ሚስትሪት በተደረገችበት ቤት ሴት ለሴክስ ዝግጁ ትሆናለች ማለት ራሱ የሴትን ተፈጥሮ አለማወቅ። እኛ ኢሞሽናሊ መጀመሪያ ሬዲ እንደገና ደግሞ አፕሊንግ መሆናችን ተፈላጊነታችን ማወቅ እንፈልጋለን። በቤታችን ሰላም ከሌለ ሚስትሪት እያረካት እየተሰደበች እንደሆነ ነገር እየተንጓጠጠች ልክ ወደ አልጋ ሲሆን ግን ጎትተ እንዴ ሚስት ነሽ አትከላከሉ ተብሏል ብለ ሚስኮት አድርገ የፈለግከውን ለማድረግ የምታስብ ከሆነ አንተ ክርስቶስ ቤተክርስቲያን የወደደበት የፍቅር ጥልቀትና የፍቅር ልክ አላወቅም ማለት ነው እንጂ ብንረዳ ወንዶች ይሄንን በጣም እናንተ ጋር አጽናው ሰጥቼ የምናገረው ምንድ ነው እናንተ አሰ ሊደር የሚስት ራስ ተብለሃል። ራስ ማለት ሊደር ስትሆኑ ዩ ኖ ጋይድ የማድረግ የመምራት በፍቅር ቤቱን የማስተዳደር ስልጣን ተሰጥቷቸዋል። ልክ ክርስቶስ ቤተክርስቲያን በፍቅር በምህረት በቸርነት በረራይ እንደሚመለከት ቤታችሁን፣ ልጃችሁን፣ ሚስታችሁን በረራይ በፍቅር ቅድም እንደተናገረው አንደኛ ጴጥሮስ ላይ እንዳለው ደካማ ናቸው ሲል ዊክ በምንሆንበት ለስሜት ቅርብ በምንሆንበት ለቅሶ ለቅሶ በሚለን ኩርፊያ ኩርፊያ በሚለን ሰዓት እንዳናዝንባችሁ ጸሎታችሁ እንዳይከለከል ከተፈለገ እንደገዛ ስጋ ስጋ እንደምትንከባከብ የሚጠቅመው እንደምታደርግ የማይጠቅመው ያለፍላጎቱ እንደማታረግ ሁሉ ለስጋ ለሚስትም እንደዛ አድርግ ነው የተባለው እያልኳችሁ ሚስት ኢሞሽኗ ዝግጁ በሆነበት ሁሉም ነገር ላይክ በተስተካከለበት ቤቱ ሰላም በሆነበት፣ ነገር ግን አርጊመንት ስለተፈጠረ ብቻ እንዲሁም ዲስፒት የሆነ ብጥብጥ ስላለ ብቻ አውቃ የምትፈልገውን ለማትደረግ ልክ የማኒፕሌሽን ቴክኒክ ተጠቅማ ሴክስ አልፈልግም ብትል እሱም ሌላ ጥፋት ነው። ግን ታማ ከሆነ ሐዘን ውስጥ ከሆነች ደስተኛ ካልሆነች፣ አስገድደ ብታደረግ፣ ግን አንተ የክርስቶስ ፍቅር አልገባህም፣ የተሰጠ ሮል እንደ ሊደር አልተረዳም ማለት ነው። ኦኬ፣ አት ዘ ኢንድ ኦፍ ዘ ዴይ ሁሉም ገቨርን የሚያደርገው ፍቅር ነው። መጽሐፉ እንዲህ፣ አጠቃላይ መጽሐፉ ራሱ አንድ መልእክት ላይ የሚለው ምንድነው? በቃ የህግ ሁሉ ፍጻሜ ፍቅር ነው ይላል መጽሐፉ፣ ከብሉይ እስከ አዲስ ይሄ ሁሉ ዋጋ የተከፈለው ለምንድን ነው ብትሉ፣ ስለ ፍቅር ራሱ፣ እግዚአብሔር ራሱ አምላክ ራሱ ባህሪው ፍቅር ነው። ስለዚህ በፍቅር ውስጥ ከሆነ መቀባበል ይኖራል፣ በፍቅር ውስጥ ያንዱን ስሜት መረዳት አለ። በፍቅር ውስጥ ፍቅር የራሱን አይፈልግም አይደለም የሚለው ቆሮንቶስ ላይ። ስለዚህ አንደኛው ቆሮንቶስ ምዕራፍ 13 ይመስለኛል ባልሳሳት፣ የራሱን አይፈልግም፣ ፍቅር ታጋሽ ነው ሩሩ ነው። ሶ መጀመሪያ ሶርሱን ስናውቅ ሶርሱ ደግሞ እግዚአብሔር ላይ ያለው ፍቅር። ስለዚህ እግዚአብሔራዊ ፍቅር በደንብ ስንረዳ፣ ይሄ በህግጋት አይደለም የምንመራው፣ ምክንያቱም ፍቅር ከህግ ሁሉም በላይ ነው። ስለምትሳሱ ለዛ ሰው ከእናንተም ፍላጎት ባለፈ ለዛ ሰው ቅድሚያ ትሰጣላችሁ፣ ወንድም ይሁን ሴት። ስለዚህ ይሄ ፉክክር ሳናረገው ስንቀር በቤተ ክርስቲያንና እና በክርስቶስ መካከል ያለው ይሄ መለኮታዊ የሆነ ሪሌሽንሽፕ ሲገባን ትዳራችንን እንዴት ገቨርን ማድረግ እንዳለብን መጽሐፍ ቅዱሳዊ በሆነ ፕሪንስፕል እንረዳለን እንጂ ይሄ አንተ እንደዚህ ስላላረክ ምናምን አይደለም። እንደውም የጻድቅ ሰው አይኖች ወደ ራሱ ናቸው ነው አይደለም የሚለው። ስለዚህ ራሳችንን መመልከት እንችላለን። እኔ እንደ ሚስት እውነት ሚስትነቴን አግባብ ባለው መንገድ እየተወጣው ነው ወይ? እውነት ሰሚ ታረጋለሁ ወይ? ለባሌ ስልጣን ተገዢ ነኝ ወይ? ባሌ እኔ ላይ ያለውን ኦቶሪቲ አከብርለታለሁ ወይ? አዳምጠዋለሁ ወይ? የሚወደውን ነገር ለማድረግ ምን ያህል የተሰጠው ነኝ ብዬ መጠየቅ አለብኝ። አንተ እንደዚህ ነህ፣ አንተ እንደዛ ነህ ከመባባላችን በፊት ባልም ደግሞ ራሱን መጠየቅ ያለበት ክርስቶስ ቤተክርስቲያንን እንደወደዳት ሚስቴን እወዳታለ ወይ? የገዛ ጋሌ እንደምንከባከበው ሚስቴን እየተንከባከብኩ ነው ወይ? ቸርነት አረግላት አለ ወይ? ይቅር ባአይነኝ ወይ? በቤት ላይ ምሳሌ መሆን ችያለው ወይ? ጥሩ ፋዘር ፊገር ጥሩ የአባት ምንድነው ፊገር፣ ወይም ደግሞ ጥሩ ሊደር መሆን ችያለው ወይ? መሪ መሆን ችያለው ወይ ብሎ ራሱን መጠየቅ ይኖርበታል። ምክንያቱም እሱ ምሳሌ ነው፣ የክርስቶስ ምሳሌ ነው። በቤታችን ላይ ደግሞ ክርስቶስ የሁሉ የበለጠ ፓወር ያለው እሱ ነው። ሚስት አለች፣ ባል አለ፣ ክርስቶስ አለ። ስለዚህ ከዚህ ሃይራርኪ ደግሞ ከክርስቶስ ኢቨን አብ እግዚአብሔር አብ ደግሞ ይላል። ስለዚህ ምንድን ነው የምላችሁ፣ ጣት ከምንቀሳሰር መጀመሪያ የየራሳችንን ሮል ብንወጣ ጥሩ ነው። እንደ ሚስት ሰሚ ታረጋለሁ፣ እንከባከበዋለሁ፣ ፍቃዱን እፈጽማለሁ። እንደ ባል ትወዳታለህ ታከብራትች ርህራሄን፣ ቸርነትን፣ ፍቅርን፣ ትዕግስትን ታሳያትች ሊድ ታደርጋለች። ስለዚህ ጣት የምንቀሳሰርበት ሳይሆን ፍቅር ዋናው አልቲሜት ሶርሱ እግዚአብሔር ነውና፣ እግዚአብሔርን ያወቀ ክርስቶስ በምን ያህል ልክ እኛን እንደወደደን፣ ቤተክርስቲያን ማለት እኔና እናንተ ናችሁ። ስለዚህ እንደወደደን ስናውቅ ለባል ሰሚት ማድረግ ማለት አገልግሎት ነው። በቃ ቀላል ሆኖ ወደን ደስ ብሎን። ምክንያቱም ለባሌ እኔ ስገዛ አምላኬን እያገለገልኩ ነው። ትዳሬ አገልግሎቴ ፓርት አንድ ክፍል ነው። አምላኬን የማገለግለው አንድም በትዳሬ ነው። ምክንያቱም ይሄ ሚስጥር ታላቅ ነው ይላል ኤፌሶን ላይ። በባልና በሚስት መካከል ያለው ልክ በክርስቶስና በቤተ ክርስቲያን መካከል ያለው ስለሆነ ይሄ ሚስጥር ታላቅ ነው። ስለዚህ እኔ ስገዛ ለማንም አይደለም፣ መጀመሪያ ለባሌ ብዬ ሳይሆን እግዚአብሔርን በመፍራት ስለ እግዚአብሔር ብዬ በአምላኬ ፊት እንደማገለግል ስለማቅ ትዳር አገልግሎቴ ስለሆነ ባልም መረዳት ያለብን ለሚስት ብለ ሳይሆን አምላክን የምታገለግልበት ትልቅ ተቋም ነው ቤተ ክርስቲያን ወይም የሆነ እምነት ተቋም ሳይሆን መጀመሪያ እንደውም ቤት ውስጥ ለቤተሰቦቹ የማይሆን ሃይማኖቱን ከካደ ይልቅ የከፋ ነው ስለሚለ የእግዚአብሔር ቃል ለቤታችን በመሆን ነው ለትዳራችን በመሆን ነው። የፈለገው በአደባባይ ብዙ ነገር ብንናገር ብዙ በቃ የተከበርን ሰዎች ብንሆን ብዙዎች በእኛ አገልግሎት የሚባረኩ ቢሆኑ በቤታችን ግን የተጣልን ከሆንን ለባላችን ማንሆን ሚስቶች፣ ለሚስቶቻችሁ ማትሆኑ ባሎች፣ በጣም ብዙ የምታሳዝኑ እግዚአብሔር እያያችሁ ቤታችሁን የምታፈርሱ፣ ለቤታችሁ የማትታመኑ ከሆናችሁ የእናንተ አገልግሎት በዜሮ ነው የሚባዛው፣ ምንም እንኳ ህዝብን ብታስከትሉ። ስለዚህ ትልቁ አገልግሎት ያለው ቤት ነው። በቃ የገዛ ስጋችንን እንደምንወድ እንደምንንከባክበው የሚበጀው እንደምናደረግለት ለትዳር አጋሮቻችንም የገዛ ስጋዎቻችን ናቸው እና ኦሬዲ ሰው አይደለም ያጣመረው። አምላክ ያጣመረውን ሰው ስለማይለየው በቃ በተቻለን መጠን ለራሳችን እንደምናደርገው ነው ለባላችን ማድረግ ያለብን፣ ባልም ለራስ የምታደርገው ነው ለሚስት። ስለዚህ ይሄ መረዳት ሲኖረን አንቺ ያስገድደሽን፣ ያንተ አስገድደ የሚለው ኮንሴፕት ራሱ አይኖርም። ምክንያቱም ሁሉ ከፍቅር የመነጨ ስለሆነ። ፍቅር የራሱን አይፈልግም። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር ደግሞ ሌላ ምነግራችሁ በደልን አይቆጥርም። የዚህ ሁሉ አልቲሜት ጎሉ መጨረሻ ላይ ፍቅር ነው። ፍቅር ደግሞ ሰውሱ እግዚአብሔር ስለሆነ ከሱ ጋር የተጠጋ የምር ያለ ግብዝነት በአደባባይ ለማስመሰል ሳይሆን በጓዳውም እግዚአብሔርን የሚፈራ ሰው ለሚስቱም ጥሩ ባል የሆነ ለሌላውም ሰው ጥሩ ነው የሚሆነው። ሁለት አይነት ፊት፣ የተቃረነ ፊት አይኖረውም ሚስትም እንደዛ። ስለዚህ በፍቅር ሲሆን አንተ እንደዚህ ነው አንተ እንደዛ ነው ከምንል ይልቅ ወደ ራሳችን ተመልክተን ራሳችንን ነው ለማስተካከል የምንሞክረው። ምን አጉድዬ ይሆን፣ ምን አጥፍቼ ይሆን፣ ለባሌ እንደዚህ ሆኜ ይሆን፣ ለሚስቴ እንደዚህ ሆኜ ይሆን ነው እንጂ የምንለው ካውንት እየተደራረግን አይደለም። እንቀጥል። ይህንን ለማለት ነው። ወዳችኋል።